ኢትዮጵያ ለግብጽ ጸባጫሪ ድርጊቶቿ ጠንከር ያለ መልስ እንሰጥታለች። ግብጽ ከጸባጫሪ ድርጊቶቿና መግለጫዎቿ እንዲሁም የፍትሐዊ ከሆነ የቀኝ ግዛት ይገባኛል ጥያቄዎቿ ልትቆጠብ ይገባል ስትል ውሃና ኢነርጂ ሚኒስቴሯ በኩል መልእክቷንም አስተላልፋለች። ግብጽ በአባይ ወንዝና በታላቁ የኢትዮጵያ ሕዳሴ ግድብ ዙሪያ ዛሬም እኔ ከሞት ቁሰርዶይብ ቀል ትርክቷን መቀጠሏን የውሃና ኢነርጂ ሚኒስተር ባወጣው መግለጫ አስታውቋል። ሚኒስተር መስሪያ ቤቱ በመግለጫው የግብጽ ጸባጫሪ አካሄድ መቀጠሉን አስቶ አገሪቱ የወጣችው የቅርብ ጊዜ መግለጫ ግብጽ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት የተቃኘ እንደሆነም ጠቁሟል። የግብጽ የቀኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖለቲካዊ እንድትከተል አድርጓል ሲልም ጠቅሷል። ኢትዮጵያም በውሃና ኢነርጂ ሚኒስተሯ በኩል ያስተላለፋችሁን ጠንከር ያለ መልእክት ሙሉን ሙሉውን እናስደምጣቸዋለን። ዓለም በጉጉት ሲጠብቀው የነበረው ስምምነት በግብፅ ምድርም ተፈርሟል። ትራምፕ ዛሬ ለመላው ዓለም የማይታመን ቀን ነው ሲሉ የገለጹ ሲሆን፣ ሶስተኛው የዓለም ጦርነት የሚከላከል በጣም ትልቅ ስምምነት እንደሆነም ተናግረዋል። የሰላም እቅዱ ቀጣይ ምዕራፎችና ተገባበሪዎች ላይ እንዲሁም በሰላም ስምምነቱ ወቅት የነበሩትን ሂደቶች ይዘንላችሁን ቀርበናል። የአውሮፓ ህብረት የፍልስጤም ማስተዳደርን በማሻሻል ለጋዛ መልሶ ግንባታ ድጋፍ እንደሚያደርግ ቃልም ገባ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎንደር ሌን እንዳሉት የአውሮፓ ህብረት የፍልስጤም ማስተዳደርን ለማሻሻልና የጋዛን መልሶ ግንባታ በገንዘብ ይደግፋለን ብለዋል። እስከ መጨረሻ አብራችሁን ስትቆዩ ሙሉ መረጃውን እናደርሳችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን። ከዚህ በላይ ባጭሩ ያስደመጥናችሁን ዘገባዎች በዝርዝር እናደርሳቸዋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ወደ መረጃዎቹም አለፍን። ግብፅ ከጠብ አጫሪ መግለጫዎቿና ኢፍትሐዊ ከሆነ የቀኝ ግዛት ይገባኛል ጥያቄዎቿ ልትቆጠብ ይገባል ሲል የውሃና ኢነርጂ ሚኒስቴር መልእክቱን አስተላልፏል። ግብፅ በአባይ ወንዝና በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ዛሬም እኔ ከሞትክ ሰርዶ የብቀል ተረክቷን መቀጠሏንና የውሃና ኢነርጂ ሚኒስቴር በወጣው መግለጫ አስታውቋል። ሚኒስቴር መስሪያ ቤቱ በመግለጫው የግብፅ ጸባጫሪ አካሄድ መቀጠሉን አንስቶ አገሪቷ ያወጣችው የቅርብ ጊዜ መግለጫ ግብፅ በአባይ ወንዝ ተፋሰስ ላይ አለኝ በምትለው የተለመደ ታሪካዊ መብት እየተቃኘ እንደሆነም ጠቁሟል። የግብፅ የቀኝ ግዛት ዘመን አስተሳሰብ ከትብብር ይልቅ የኢትዮጵያን አቅም ዝቅ አድርጎ የመመልከት የከሸፈና የተሳሳተ ፖሊሲ እንድትከተል አድርጓል ሲልም ጠቅሷል። የታላቁ የአባይ ወንዝ መነሻና 85 በመቶ የአባይ ውሃ ምንጭ የሆነችው ኢትዮጵያ ግን በአንጻሩ የብልጽግና ጎዳና ላይ ነች ይላል መግለጫው። ኢትዮጵያ የአባይ ወንዝ በመጠቀም የመልማት ፍላጎቷን ለመገደብ የሚደረገው የትኛውም ጫና ከልማት ጉዞ አያስቆማትም ያሉ መግለጫው የኢትዮጵያ ብልጽግና ምንም አይነት ትንኮሳና የእጅ አዞር ጦርነት ወደ ኋላ የማይመልሰው እንደሆነም አጽንኦትንም ሰጥቷል። ኢትዮጵያና ሌሎች የአባይ ተፋሰስ ሀገራት ለአስርተ ዓመታት በዓለም አቀፍ ሕግጋት መሠረት የድንበር ተሻጋሪ ትብብርን እውን ለማድረግ ከግብፅ ጋር ለመስራት መሞከራቸውን የጠቀሰው መግለጫው የትኛውም የትብብር ጥያቄ ግን በግብፅ የተሳሳተ አካሄድ ሲደናቀፍ መቆየቱን አስታውሷል። መግለጫው አክሎም ግብፅ በታላቁ የኢትዮጵያ ሕዳሴ ግድብ የመጀመሪያው ሁለት ዓመት ሥራ ግምገማና በአባይ ወንዝ ተፋሰስ የትብብር ማዕቀፍ ላይ እንዲሁም በግድቡ ዙሪያ በተደረገው የሶስትዮሽ ድርድር በቅን ልቦና ተወያይታ አታውቅም ብሏል። ከዚህ ባለፈ ግብፅ የሌሎችን የተፋሰሱን ሀገራት ፍላጎትና መብት በመዘጋት የሞጤኝ ብላክ ያዘችው የቀኝ ግዛት ዘመን የመነጨ ታሪካዊ መብት አስተሳሰቧን ለመጫን ጥረቷን መቀጠሏን ሚኒስትሩ በመግለጫውም ጠቅሷል። በተጨማሪም ግብፅ ከሌሎች የተፋሰሱ ሀገራት ጋር ምንም አይነት ምክክር ሳታደርግ ከተፋሰሱ ውጪ ውሃ መልቀልበስን ጨምሮ በርካታ ሕገ ወጥና ግድ የለሽነት በተሞላባቸው ድርጊቶች የውሃ ብክነት ላይ ተሰማርታለች ብሏል። መግለጫው የአባይ ጉዳይ መፍትሄ የሚያገኘው ከሚመለከታቸው አካላት ጋር በቀጥታ በመወያየት መሆኑ የተነሳ ሲሆን የውሃ ደህንነት የሚያረጋግጠው ሁሉም የተፋሰሱ ሀገራት አባይን ወንዝ ፍትሐዊና ምክንያታዊ በሆነ መንገድ ሲጠቀሙ ብቻ መሆኑን ነው መግለጫው የሚጠቁመው። የግብጽ እጣፋንታ ከሌሎች የተፋሰሱ ሀገራት ጋር የተቆራኘ በመሆኑ ብቸኛው ምክንያታዊ አማራጭ ግብጽ ከላይኛው የተፋሰሱ ሀገራት ጋር ያላትን ግንኙነት ከዛቻ ከዘለፋና ና ከሌሎች ያልተገቡ ድርጊቶች አጽድታ ለሌሎች የተፋሰሱ ሀገራት ጋር በእኩልነት ስትወያይ ብቻ ነው ብሏል ሚኒስቴር መስሪያ ቤቱ። የግብጽ ድርቅ ገጠመኝ ስሞታ በፍጥነት ወደ በጎርፍ ተጠለቅልቅ ያለው ጽንፍ መቀየሩ ግብጽ የጋራ ጥቅሜን ማዕከል ያደረገ መፍትሄ የማግኘት መንገድ አለመፈለጓን ማሳያ እንደሆነ ያነሳው መግለጫው ግብጽ ሱዳንንም ወደ ፈጠረችው ቀውስ ለመጎተት እየሞከረች ነው ብሏል። ኢትዮጵያና ሱዳን በህዳሴ ግድብ ላይ ውጤታማ ቅንጅት እንዳላቸው የጠቀሰ ሲሆን ይህም ወንድማማዊ ትስስራቸውን ወደ ህዝባቸው የጋራ ልማት ማሻገር እንደሚቀጥሉም የገለጸው ኢትዮጵያ የረጅም ጊዜ የሃይድሮ ኤሌክትሪክ ግድቦችን የመገንባትና የማንቀሳቀስ ልምድ ያላት አገር እንደመሆኗ ታላቁ የእዳሴ ግድብን ጨምሮ በግድቦቹ አስተዳደር ላይ በከፍተኛ የሙያ ብቃት እየሰራች ትገኛለች ብሏል የውሃና ኢነርጂ ሚኒስተር። በመግለጫው ከዚህ ባለፈ የኢትዮጵያ አረንጓዴ አሻራ ንቅናቄ የደን ልማት ዘመቻ የእዳሴ ግድብን የሚጠብቅ የተፈጥሮ ጥበቃ ስራ እንደሆነ አንስቶ ግብጽ ከዚህ ልትማር ይገባል ብሏል መግለጫው። በማጠቃለያውም ኢትዮጵያ በአባይ ጉዳይ ላይ ካልተገቡ መግለጫዎችና ጠብ አጫሪ ድርጊቶች በመቆጠብ ለዲፕሎማሲ መንገዶችና የወዳጅነት አካሄዶች የቅድሚያ ቅድሚያ መስጠቷን እንደምትቀጥል አጽንኦትንም ሰጥቷል። ዘገባው የኢቢሲ ነው። ወደ ቀጣዩ መረጃችን አለፍን። ለጋዛ ሰላም ታሪካዊ ስምምነት ተፈረመ። ትራምፕ ዛሬን ለመላው ዓለም የማይታመን ቀን ነው ሲሉ የገለጹ ሲሆን ሦስተኛው የዓለም ጦርነት የሚከላከል በጣም ትልቅ ስምምነት እንደሆነም ተናግሯል። መካከለኛው ምስራቅ የሰላም ስምምነት በግብፅ በሻረም ኤልሼክ በተካሄደው የጋዛ ሰላም ስምምነት የመጨረሻ ውሳኔ ዓለም አቀፍ ጉባኤ ላይ የተፈረመ ሲሆን ይህም የጦር አቁም ስምምነቱን ሂደትና ቆይታው እርግጠኛ ባይሆንም፣ እንዲሁም የሰላም እቅዱ ቀጣይ ምዕራፎችና የድጋሚ ግንባታ እቅድ እየተወያየ ባለበት ወቅት ታሪካዊ ቢሆንም በአብዛኛው ምሳሌያዊ የሆነ ጊዜንም ያመለክታል። አስታራቂዎቹ ሀገሮች አሜሪካ፣ ግብፅ፣ ኳታር፣ ቱርክ ጦርነቱን ለማስቆም ያለ ስምምነት ዋሶች በሆኑ በዚህ ወቅት በጋዛ ላይ የአቋም መግለጫ ሰነድን ፈርሟል። ትራምፕ ሰነዶቹ ደንቦችንና መመሪያዎችን እንዲሁም ሌሎች በርካታ ነገሮችን ይዘረዝራሉ ሲሉ ይህም ይዘልቃል ቃል ብለው ሁለት ጊዜ ደግበው ተናግሯል። ፊርሞቹን ያስቀምጡት ዶናልድ ትራምፕ፣ ረጂብ ጣይብ ኤርዶጋን፣ አብዱል ፈታህ አልሲሲ፣ የጆርዳኑ ንጉሥ አብዱላ እና የኮታሩ አሚር ታሚን ቢን ሐማድ አልታኒም ናቸው። ትራምፕ በሻርም ኤልሺክ ውይይቱን ሲከፍቱ ዛሬ በክልሉ ዙሪያና በመላው ዓለም ያሉ ሰዎች የሰሩለት፣ የታገሉለት፣ የተመኙለትና የጸለዩለት ቀን ነው። አሁንም በፈረምነው በዚህ ታሪካዊ ስምምነት በሚሊዮኖች የሚቆጠሩ ሰዎች ጸሎቶች በመጨረሻም ተመልሰዋል። አብረን የማይቻለውን አሳክተናል። በመጨረሻም በመካከለኛው ምስራቅ ሰላም አገኘንም ብሏል። ዛሬ እዚህ የምናከብረው የታላቅ ግስጋሴ በጋዛ የጦርነቱ ፍጻሜ ብቻ ሳይሆን ለመላው መካከለኛው ምስራቅ አዲስ ጅማሬ ይሆናል። ከዚህ ቅጽበት ጀምሮ ጠንካራ፣ የተረጋጋ፣ የበለጸገና አሸባሪነት ለአንድና ለመጨረሻ ጊዜ ለመቆም የተባበረ ክልል መገንባት እንችላለን። እንግዲያውስ በመጨረሻም ወደዚህ ታሪክ ምዕራፍ ያደረሰንን በትብብርና በበጎ ፍቃድ መንፈስ አብረን እንቀጥል ሲሉ ዶናልድ ትራምፕ ስምምነቱን ከፈረሙ በኋላ ይህም 3000 ዓመታት ፈጅቷል ማመን ትችላላችሁ እናም ይዘልቃል ሲሉም ተናግረዋል። መረጃችን እንደቀጠለ ነው። የአውሮፓ ህብረት ለፍልስጤም አስተዳደርን በማሻሻል ለጋዛ መልሶ ግንባታ ድጋፍ እንደሚያደርግ ቃል ገባ። የአውሮፓ ህብረት ኮሚሽን ፕሬዚዳንት ኡርሱላ ፎንደር ሌን እንዳሉት የአውሮፓ ህብረት የፍልስጤም አስተዳደር ለማሻሻል እና የጋዛን መልሶ ግንባታ ገንዘብ ይደግፋለን ብሏል። ቮንደር ሌን በኤክስ ላይ በለጠፉት መልእክት የተኩስ አቁም ስምምነቱ ዛሬ በሻርም ኤልሼክ መጠናቀቁን በደስታ እንደሚቀበሉ በመግለጽ ታሪካዊ ምዕራፍ በማለትም ጠርቶታል። የእስራኤል ታጋቾች መመለስ ለእነዚህ ቤተሰቦች ንጹሕ የደስታ ጊዜ ነው፣ ለመላው ዓለም የእረፍት ጊዜ ነው። ይህ ማለት አንድ ገጽ ሊገለበጥ ይችላል፣ እንዲሁም አዲስ ምዕራፍ ሊጀመር ይችላል ስትል የህብረቱ ፕሬዚዳንትም ጽፋለች። አውሮፓ በዩናይትድ ስቴትስ፣ ኳታር፣ ግብጽና ቱርክ የተቀነባበረውን የሰላም እቅድ ሙሉ በሙሉ ይደግፋሉ በማለትም አክላለች። ሰላም ስምምነቱ ስኬት ሁሉንም ማሰሪያዎች ተጠቅመን በተለይም በፍልስጤም ማስተዳደር ማሻሻያ ላይ ድጋፍ ለማድረግ ዝግጁ ነን። ለፍልስጤም ለጋሾች ቡድን ውስጥ ንቁ ኃይል እንሆናለን እናም ለጋዛ መልሶ ግንባታ የአውሮፓ ህብረት የገንዘብ ድጋፍ እናደርጋለን ስትል ቦንደርሌንም ተናግራለች። ጦርነቱ እንዲበቃ ያደረገው ይህ ስምምነት ለጋዛ ብቻ ሳይሆን ለቀጠናው አዲስ ምዕራፍ እንደሚከፍትም ተናግራለች። ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ያቀለ ምስጋናችንን እያቀረብን ወቅታዊ መረጃዎችን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በእያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።